ሰላም ሰላም፣ እንደምን አላችሁ። በዛሬው ቪዲዮ ምግብ ለሚያስቸግሩ ህጻናት የተለያዩ አማራጭ መፍትሄዎችን በዝርዝር እናያለን። እንደሚታወቀው ከአንድ እስከ ሶስት ዓመት ያሉ ህጻናት መደበኛ የሆነ የአመጋገብ ስርዓትን ላይከተሉ ይችላሉ። አንድ ቀን በደንብ ሊመገቡ ይችላሉ፣ ሌላ ቀን ደግሞ ፈጽመው ምግብ መንካት ላይፈልጉ ይችላሉ። ለምሳሌ አንዳንዴ ቁርስ በደንብ በልተው ምሳ ላይፈልጉ ይችላሉ። ይህ የተለመደ ጸባያቸው ስለሆነ አይጨነቁ። ግን ደግሞ ምግብ በደንብ የሚመገብ ህፃን ምግብ በተደጋጋሚ ከቀነሰ ያን ጊዜ የልጁን ሐኪም ማማከሩ ጥሩ ነው። አንዳንዴ ምግብ መመገብ ለልጆች እንደ ከባድ ስራ ሊሆንባቸው ይችላል። የህፃናትን አመጋገብ እንዴት ልናስተካክለው እንደምንችል አሁን በዝርዝር እንመለከታለን። እስከ መጨረሻ አብራችን ቆዩ። ህፃናትን ምግብ በአግባቡ እንዲመገቡልን ከሚረዱ ዘዴዎች መካከል አንዱ የህፃናትን የምግብ ፍላጎት ማክበር ነው። ህፃናት ሳይፈልጉ ምግብ አይስጡ። ህፃናት አዳዲስ የምግብ ጣዕሞችን እንዲለምዱ እድል ይስጧቸው። ብዙውን ጊዜ ምግብን ሳይቀምሱ አልወድም ወይም ያስጠላል ስለሚሉ መጀመሪያ ወላጆች ጣዕሙንና ቀለሙን እያደነቁ ይቅመሱላቸው። ከዛም ህፃናቱ እንዲሞክሩ ይጋብዙ። አስገድደው ወይም ደልለው ለመመገብ አይሞክሩ። ምክንያቱም እንደዚህ ካስለመድ ናቸው በምግብ ሰዓት ሁል ጊዜ ሊያስቸግሩ ይችላሉ። ሌላው ህፃናት የማይወዱትን ምግብ በራባቸው ሰዓት ለመስጠት ሞክሩ። እንዲሁም የህፃናትን ምግብ በተለያየ ቀለምና ጣዕም አዘጋጅቶ ማለማመድ በደንብ እንዲመገቡልን ይረዳል። ሁለተኛው የምግብ ሰዓታቸውን ተመሳሳይ ማድረግ፣ ሁል ጊዜ በተመሳሳይ ሰዓት ህፃናትን ይመግቡ። ህፃናት ምግብ አልበላም ሲሉ ደግሞ በምትኩ እንደ ጣፋጭ፣ ወይም ወተት ወይም ደግሞ ጭማቂ ምግቦችን አይስጡ። ህፃናት ምግብ እንዲመገቡልን ከሚረዱ ዘዴዎች መካከል ሶስተኛው ወላጆች አዳዲስ ምግቦችን ለማስለመድ ትዕግስተኛ መሆን አለባቸው። ህፃናት ብዙውን ጊዜ አዲስ ምግብ ከሆነ ነክተው፣ አሽትተው፣ በምላክስ ቀምሰው፣ ወይም ተፍተው ሊሆን ይችላል የሚለምዱት ስለዚህ ደጋግመው እንዲሞክሩት እድል ብንሰጣቸው ይሳካል። የምግቡን ቀለም፣ ቅርጽ ወይም ሽታውን እየነገርን እንዲወዱት ማድረግ እንችላለን። በተጨማሪም አዳዲስ ምግቦችን ከለመዱት ምግብ ጋር ማቀላቀል ጥሩ ነው። አራተኛው ሁል ጊዜ ህፃናቱ የሚፈልጉትን ምግብ ብቻ እንዲመገቡ እድል አለመስጠት ነው። አንድን ምግብ እምቢ ሲሉ ወዲያው ሌላ አይነት ምግብ ለመስራት አይቸኩሉም። ህፃናቱ ቢመገቡም ባይመገቡም የቀረበ ማዕድ እስኪነሳ ድረስ ከገበታ ላይ እንዳይነሱ ያድርጉ። ይህም የማዕድን ጊዜ ማክበር እንዲማው ያግዛል። ህፃናት ምግብ በአግባቡ እንዲመገቡልን ከሚረዱ ዘዴዎች መካከል አምስተኛው የህፃናትን ምግብ ስናዘጋጅ የምግቦችን ቅርጽ ለህፃናት ሳቢና አመራማሪ እንዲሆን ማድረግ ነው። አንዳንዴ ደግሞ የቁርሱን ምግብ በራት ሰዓት የምሳውን ለቁርስ ሰዓት አድርገው ምግብን እንዲወዱ ማድረግ ይችላሉ። ሌላው አትክልቶችን እኛ ስንገዛ ልጆች አብረውን ካሉ የሚፈልጉትን አትክልት እንዲመርጡ እድል መስጠት ነው። ህፃናት ምግብ በአግባቡ እንዲመገቡልን ከሚረዱ ዘዴዎች መካከል ሰባተኛው ቤተሰቡ የሚመገበውን ምግብ በማፈራረቅ ለህፃናቱ አራያ መሆን ነው። ከተቻለ የተለያዩ ምግቦችን ቤተሰቡ እየተመገበ ቢያዩ ህፃናቱም እንዲበረታቱ ያደርጋቸዋል በተጨማሪም ለህፃናት ምግብ ስናዘጋጅ እነሱን እንዲስብ አድርጎ መስራት ስምንተኛው በምግብ ሰዓት ሀሳብ የሚሰርቁ የኤሌክትሮኒክስ መሳሪያዎችን አለመክፈት ለምሳሌ ቲቪ ላፕቶፕ ወይም ሞባይል ስልኮችን አለመክፈት ነው ህፃናት ምግብ በአግባቡ እንዲመገቡልን ከሚረዱ ዘዴዎች መካከል ዘጠነኛው ለህፃናቱ ይህን ከበላህ ወይም ይህን ከበላሽ ይህን እሰጥሃለሁ ብሎ አለም አለማመድ። በተጨማሪም ከምግብ በኋላ ደግሞ ፍራፍሬዎችን እንጂ ጣፋጭ ምግቦችን አያስለምዱ። አስረኛው የምግብ ሰዓት ላይ ልጆች ስለሚመገቡት ምግብ የአመጋገብ ዘዴ ምንነትና ጥቅም እንዲያውቁ ማድረግ። በመጨረሻም ህፃናት ምግብ በአግባቡ እንዲመገቡልን ምግብኛ እናቅርብላችሁ ወይስ ራሳቸው ያስተናግዱ የሚለውን በየወቅቱ መለዋወጥ እና ህፃናት ምግብ እንዲሰሩ ወይም ሲሰራ እንዲያዩ እድል መስጠት ነው። ይህም ምግብን እየወደዱ እንዲመገቡት ያግዛል። ይህን ቪዲዮ ከወደዱት እና ለሌሎች እንዲደርስ ላይክ እና ሼር ያድርጉ። ለበለጠ መረጃ ይህን ቻናል ሰብስክራይብ ማድረግዎን አይርሱ። በቀጣይ በሌላ መረጃ እስከምንገናኝ በደህና ቆዩ።